ጤና ይስጥልኝ፣ እንደምናመሻችሁ እንደምን ዋላችሁ። ይህ በላይ ኒውስ ነው። የዕለቱን ዋና ዋና ዜና ይዘን ቀርበናል። አብራችሁን እንድትቆዩ ጋብዛለሁ። በላይ በቀለ ነኝ። የኢትዮጵያ የዋጋ ግሽበት ወደ 14.4 በመቶ ማሻቀቡ ተነገረ። የማዕከላዊ ስታትስቲክስ ባለሥልጣን 14 በመቶ ማለትም 14.4 በመቶ የተመዘገበው የሚያዝያ ወር የዋጋ ግሽበት በመጋቢት ከታየው የ0.8 በመቶ ጭማሪ አሳይቷል ሲል ዛሬ ገልጿል። ከተመዘገበው የዋጋ ግሽበት 122 በመቶ የምግብ ሸቀጣሸቀጥ ዋጋ ነው ተብሏል። የኢትዮጵያ ንግድ ባንክ ደግሞ ለመንግስት ሰራተኞች መኖሪያ ቤቶች ግንባታ 120 ቢሊዮን ብር ብድር ለማቅረብ ከአዲስ አበባ መስተዳደር ጋር ዛሬ ተፈራርሟል። በ25 75 የቤቶች ግንባታ መርሃ ግብር ከ41 ሺ በላይ የመንግሥት ሠራተኛዎች ተጠቃሚ ይሆናሉ ነው የተባለው። ከሚገነቡት ቤቶች ቅድሚያ ለመምህራን እንደሚሰጡ ተነግሯል። በሶማሊያ የሚንቀሳቀሰው አልሻባብ እንደ አዲስ ይዞታውን እያሰፋ መሆኑ ይሰማል። አልሻባብ ከቅርብ ጊዜ ወዲህ ጥቃቱን እያጠናከረና ይዞታውን እያሰፋ መሆኑን ዘገቦች ያመለክታሉ። የአልሻባብ ጥቃት በየካቲት በከፍተኛ ደረጃ ተጠናክሮ ትኩረቱን በዋና ከተማ ሞቃዲሾ ላይ አድርጎ ቆይቷል። እንደ አውሮፓውያኖቹ አቆጣጠር ከ2022 ጀምሮ በመንግሥት ጦር ኃይል ተወስደውበት የነበሩትን በሦስት ክልሎች የሚገኙ በርካታ መንደሮችና ከተሞችን በቁጥጥሩ ስር አውሏል ይባላል። እነዚህ በታጣቂዎቹ ቁጥጥር ስር ዳግም የወደቁ ስፍራዎች በሞቃዲሾና በሸበሌ ክልል እንዲሁም በተቀረው የሀገሪቱ አካባቢዎች ወታደሮችና አስፈላጊ ቁሳቁሶችን ለማጓጓዝ ወሳኝ መሆናቸው ይነገራል። የሶማሊያን ጦር የሚደግፉት የአሜሪካም የቱርክናም የኢትዮጵያ አየር ኃይሎች ተደጋጋሚ የአየር ድብደባ ቢያደርጉም አልሸባብ ግን ማንሰራራቱ አልቀረም ይላሉ የተለያዩ ወገኖች። ታጣቂዎቹ ከተሞችን የሚያገናኙ መንገዶችን የቆረጡ ሲሆን የጦር መሳሪያ የጫኑ ተሽከርካሪዎችን ወደ ሞቃዲሾ ለማስገባት የሚያስችሉ ድልድዮችንም በቁጥጥራቸው ስር መዋላቸው ይነገራል። ሩሲያም ዩክሬን ላይ በፈጸመችው አዲስ ጥቃት 13 የሚደርሱ ሰዎች ሲገደሉ ከ50 በላይ መቁሰላቸው ተነገረ። በዋና ከተማ ኪቭ ብቻም ሩሲያም 250 ድሮኖች እና 14 ባልስቲክ ሚሳይሎች መተኮሷን የዩክሬን ባለሥልጣናት ገልጸዋል። በዚህም በርካታ ሕንፃዎች መቃጠላቸውንናም 14 የሚደርሱ ሰዎች መቁሰላቸውን የገለጹት ባለስልጣናቱ፣ ጦርነቱ ከጀመረ ወዲህ በዋና ከተማ ኪቭ የተቀናጀ ጥቃት ሲፈጸም ያሁኑ ለመጀመሪያ ጊዜ ነው ብለዋል። የዩክሬን አየር ኃይል 245 ድሮኖችና ስድስት ሚሳይሎች መትቼ ጥያለሁ ብሏል። ጥቃቱ የጦርነቱ መቀጠል መንስኤ ሞስኮ መሆኗን ዓለም በሚገባ እንዲያረጋግጥ ያደርገዋል ብለዋል ፕሬዚዳንት ዜሌንስኪ። ይሄ የሩሲያ የተቀናጀ አዲስ ዘመቻ ሁለቱ ሀገሮች ትላንት የእስረኞች ልውውጥ ማድረጋቸውን ተከትሎ የተካሄደ ነው ተብሏል። የሌሊቱን በዋና ከተማ ኪቭ ላይ የዘነበውን የድሮን ውርጅብኝ የስቃይ ሌሊት ሲሉ የገለጹት ዜሌንስኪ እሳትና ፍንዳታ በመኖሪያ ቤቶች፣ የንግድ ተቋማትና የቆሙ መኪ ኖችን ሳይቀር እንዳወደሙ ጠቅሰዋል። ሞስኮ ተገዳ ተኩስ አቁም እንድትፈርም ሊያደርጋት የሚችለው ደግሞ ዘለንስኪ እንዳሉት ተጨማሪ ማዕቀቦችና ቁልፍ የኢኮኖሚ አውታሮቿ ሲመቱ ብቻ ነው። የአውሮፓ ህብረት ለአሜሪካም የንከባበር ማሳሰቢያ ላከ። ፕሬዝዳንት ዶናልድ ትራምፕ ወደ አሜሪካ በሚገቡ የህብረቱ ዕቃዎች ላይ የ50 በመቶ ተጨማሪ ታሪፍ እንደሚጥሉ ማስታወቃቸውን ተከትሎ ነው የአውሮፓ ህብረት አሜሪካንን እንከባበር ያለው። የህብረቱ የንግድ ኮሚሽነር 27 አባላት ያሉት የአውሮፓ ህብረት ከአሜሪካ ጋር የተቃና የንግድ ውል ለማካሄድ ቁርጠኛ መሆኑን ገልጸዋል። ይሄ የተረጋጋ የንግድ ሂደት የሚመጣው ደግሞ በማስፈራራት ሳይሆን በመከባበር ላይ ሲቆም ብቻ ነው ብለዋል። ኮሚሽነሩ ህብረቱ ሁሉም ወገኖች የጋራ ተጠቃሚ የሚሆኑበትን የንግድ ውል ለማረጋገጥ ሙሉ ቁርጠኝነት እንዳለው ገልጸዋል። ፕሬዚዳንት ትራምፕ ከአውሮፓ ህብረት ጋር የሚያደርጉት ንግግር የትም የሚያደርስ ባለመሆኑ ታሪፍ ለመጣል ከውሳኔ መድረሳቸውን ትላንት መግለጻቸው ይታወሳል። አውሮፓ ህብረት ከዋሽንግተን ግዙፍ የንግድ ሸሪኮች መካከል አንዱ ሲሆን ባለፈው የፈረንጆች ዓመት ብቻ ከ600 ቢሊዮን ዶላር በላይ የሚገመት ዕቃ ወደ አሜሪካ ሲልክ በምትኩ የ370 ቢሊዮን ዶላር ዕቃ ከአሜሪካ መግዛቱ ይነገራል። በርካታ የአውሮፓ መንግስታት ከፍተኛ ታሪፍ ሁሉንም ወገኖች የሚጎዳ ነው ሲሉ ትራምፕን አስጠንቅቀዋል። ፈረንሳይ፣ ጀርመንና ሆላንድን ጨምሮ ሀገራቱ ባወጡት መግለጫም ብቸኛው ጠቃሚ አማራጭ ድርድር ብቻ በመሆኑ በዚሁ በቀናው መንገድ እንጓዝ ብለዋል። ከተለያዩ ከ44 ዓመታት በኋላም የተገናኙት የደቡብ ኮሪያዎቹ የእናትና ልጅ ጉዳይ የዓለምን መገናኛ ብዙሃን ቀልብ ስቧል። የተለያዩት በግንቦት 1975 ነበር እንደ አውሮፓውያኑ አቆጣጠር። ያችን ዕለት እናት መቼም አትዘነጋውም። በዋና ከተማ ሴኡል በሚገኝ መኖሪያቸው እናት ሃንቴሱን ወደ ገበያ ለመሄድ አብራት ትመጣ እንደሆነም ልጇን ትጠይቃለች። ኪዩንግ የተባለችው ልጇም ከጓደኞቼ ጋር ልጫወት በመሆኑ አልሄድም ብላም እናት ወደ ገበያም ልጅ ወደ ጨዋታም። ከገበያ ስትመለስ ግን ልጇ የለችም፣ አበቃም። ከዚያም እስከ ዛሬ በአካል ተገናኝተው አያውቁም። አሁን ከረጅም ዘመን በኋላም ሲገናኙ ልጅ አድጋና ተመንድጋም ስሟ ተቀይሮ ላውሪ ቤንደር፣ ዜግነቷም አሜሪካዊ ሆኗል። ለካስ ያችን ዕለት ልጅ ቤቷ አጠገብ ታግታ ከተወሰደች በኋላ በሕገ ወጥ መንገድ ወደ አሜሪካ ተወስዳ በሌላ ቤተሰብ ለማደግ ተገድዳለች። አሁን 71 ዓመት ዕድሜ ላይ የደረሰችው እናት 44 ዓመታት ሙሉ ልጇን ስናፍቅና፣ ማለትም ልጄን ስናፍቅና ስፈልግ ኖሬያለሁ። አየሁ የሚል ቢጠፋም ተስፋ አልቆረጥኩም። በ2019 ፍለጋዋ ውጤት ማሳየት ጀመረ። ከሃን ጋር ተመሳሳይ የሆነ ዘረመል ያላት ሴት ካሊፎርኒያ ተገኘች። ሎሪ ነርስ ናት። ከእናቷ ጋር ተመሳሳይ ዘረመል እንዳላቸው ከታወቀ በኋላ ወደ ሴኦል በረረች። ፀጉር አስተካካይ ሆኜ 30 ዓመት ሰርቻለሁ። ልጄ መሆኗን ፀጉሯን ዳብሼ አውቃለሁ ብላለች። መጀመሪያም ልጇን ስታገኛት ይቅርታ ጠየቀች። ለዓመታት ወላጆቿ እየፈለጓት መሆኑን አለማወቋ እንዴት ልጇን ሊረብሻት እንደሚችል ገምታለች። እናትና ልጅ በእንባ ተራጩ። ልቤ ለዓመታት ሽንቁር ነበር፣ አሁን ግን ሙሉ ሆኗል ሙሉ ሰው ሆኛለሁ ብላለች ለጋዜጠኞች።